ድረስ እንዲ ክባር ብሻ ስልጠሽ እኔ የምልህ ይህ ብንሴራ ሰምታለህ ወይስ አልሰማህም? የምንሴራ ልጅ ሮዳ ስንቅዷን ለማሰናከል ወደሚቀጥራው ነበር። ምን ምን አልገባኝም አለው። እያንዳንዱን እንቅስቃሴ ለመከታተል ሲል ቀርበው ሲያሰልሉ ነበር። ምን ሊያገኙ ነው የሚሰልሉት? ደደብያቸው። ጉዳዩን ቀለል አድርገህ እያየሆነ እንደፈለጉ ቢሰልሉ

ለምወደው ፍቅረኛ ህይወቴን አሳልፌ ለምሰጠው ለአንተ ደግሞ የበኩል ልጅ ለእያሱ ገረሙ ሲባል፣ ለዛ ነው እንግዲህ ሆቴሉን የተቀበል ነው ፍቃዱንም የቀረብ ነው እንጂ እኔ ለፍቃዱ ቅጣት አክል እንኳን ፍቅር የለኝም። ፍቃዱ ማለት ለእኛ የምንፈልገውን ነገር የምንጠቀምበት መሳሪያችን ማለት ነው። ጎበዝ አረሳሹ ትንሽ እንዴ? ትንሽ ራሴ። ቅድም ስትወድቂ መጥቶሽ ይሆናል ይሆናል። እስኪ ቅድሙን ታሪክ ጨርሽልኝ። እያሱ ምን የነበር ነው ያልሽ? አሁን ሳይሆን ትንሽ ተረጋጊ፣ ና እናወራለን። አይ የሱን መጨረሻ ሳልሰማ አልረጋጋ። ቆይ አሁን የት ነው ያለው? ሁሉንም ነገር እንድትነግሪኝ ይፈልጋለሁ። ቆይ ፍቅረኛሽ ብቻ ስለሆነ እንደዚህ ያስጨንቀሽ እምትጠይቂ? እሱ ለእኔ ፍቅረኛ ብቻ አልነበረ፣ ህይወቴም ጭምር ነው። እሱን በማጣቴ በጣም ብዙ ተጎድቻለሁ። ድንገት ካጠገቤ ሲጠፋ የምሆነው ጠፋኝ። ራሴን ለማጥፋት ስንቴ እንደሞከርኩ ነኝ ነኝ የማቀው ታዲያ ይሄን ሁሉ የሆንኩለትን ሰው እንዲህ በዋዛ ጥያቄ ማልፍ ይመስልሻል?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 ከመንገሬ በፊት ግን አሁን የምነግርሽን ነገር ለማንም ሰው እንደማትናገር ቃል ግቢልኝ። እስካሁን በነበረን ሚስጥር አሳፍሬሽ አውቃለሁ። ግን እሺ ቃል ገባልሻለሁ። ተስፋዬን ያገባሁት ባለቤቱን ስለገደንበት ገረመውን እንዳያሳስረው ብዬ ነው። ግን ከተስፋዬ ጋር ስንጋባ እኔ እያሱን ከገረመው አርግዤ ነበር። ሆዴ እየገፋ ሴት ተስፋዬ እንዳይጠረጥረኝ ሀብቴን በሙሉ ለእሷ ዙሬለት እህቴ ጋር ሄጄ ወልጄ መጣ ገረመውን መጥቶ ልጁን አይቶ በጣም ደስ አለው። ግን ቅሬታም ነበረው። ሀብታችንን ለሁለት ነው ያፈራነው። ለተስፋዬ መፈረሜ በጣም አናደደው። ከዛ በኋላ ነው ገረመው ተስፋዬ ለመበቀል የተነሳ። ታዲያ እያሱ እንዴት አዲስ አበባ መጣ? እህቴ ይዛው መጣችና እዚህ መማር ጀመረ። ከኔና ከገረመው ውጪ ሁሉም ሰው የሚያውቀው የእህቴ ልጅ መሆኑን ነው። ወደ አራተኛ ክፍል እንዳለፈ ገረመው ራሱ ጋር ወሰደውና ከሮዳስ ጋር አደገ። አሁን ሮዳስ እና እያሱ በጣም የሚዋደዱ እህትና ወንድም ናቸው። ታዲያ ዩኒቨርሲቲ ተማሪ እያለን የት ነው የጠፋው? እህቴ እኛን ሳታማክር እሱን ጠራቸው፣ እና አሁን እድሜው ስለደረሰ ሁሉን ነገር ማወቅ አለበት ብላ እናቱ እሷ ሳትሆን እኔ እንደሆንኩ ነግር አላከችው። ከዛም ወደዚህ ሲመጣ ለምንም ነገር ግድ የሌለው ጨካኝ ሆነ። እኛም በዛም በዚህም ብለን ከስህተቱ ይማራል ብለን አሳሰር ነው። ለምን ጨካኝ ሆነ ግን? እንዴት እናትና አባቴ አጠገቤ እያሉ አይን አይኔን እያዩ ይዋሹኛል እውነትም አይወዱኝም አይፈልጉኝም ብሎ ከዛን ጊዜ በኋላ ጨካኝ ሆነ በጣም ደስ የሚል ተግባቢ ተጫዋች ነበረኩ? ለካ እናንተ አሳስራችሁት ነው የጠፋብኝ አዎ አሁን ግን ተፈቷል መሰለኝ መልእክት እየላከልኝ ነው ምን እያሱ ተፈቷል ቢሆን ነው መቼም ፍቅረኛው አቶንም መልእክት የምትልክልኝ የምን ፍቅረኛ ማለት ፍቅረኛ አለው እንዴ? አዎ አለችው። እኛ መጀመሪያ ያሳሰር ነው ለአንድ አመት ነበር። ከዛም ተፈቶ ሲወጣ ልያ የምትባል ልጅ ጋር ተዋወቁና አብረው ቆይተው ነበር። በዛ መሀል ደግሞ ሰው ደብድቦ እንደገና ታሰረ። ሁለት አመት ነበር የተፈረደበት። እንግዲህ አሁን ለቀውታል ማለት ነው። እኔን ረሳኝ ማለት ነው። የእኛ ነገር እኮ እንዲህ በቀላሉ አይረሳም ነበር። እሷን በጣም ትወደዋለች። የብሪጅ ክለብ ባለቤት ናት። ምን? በእርግጠኝነት ልጅ፣ መቼ መልእክት ልኮልሻል አይደል? አዎ፣ እንደተፈታ ሰምቻለሁ። የት እንዳለ ሳታውቂ? እሱን እንኳን አላቅም። ልጅህን ታውቀው የለ? እሱ ሲፈልግ እንጂ ላገኝ ተብሎ እኮ የሚገኝ አይነሱ አይደለም እሱም አውቀዋለሁ። ግን ደግሞ እስካየው እስካ አቅፎ ድረስ በጣም ናፍቆኛል። እኔ ምልህ እናቱ ግን ማናት? ምን ነው ቀድመሽ ቤት ገብተች ልጠብቅ ይሁን ወይስ ሽምግልና ልትኪ ነው? እንደሱ ለማድረግ እንኳ አይደለም። ያው አማቼ የማናት የሚለውን ነገር ማወቅ ስለፈለግኩ ነው። እያሱን እንጂ እናቱን አታገቢ እ ቆይ፣ አንተ ለምዶ መናገር የማትፈልገው ከራሱ ሃፍ ብትሰሚ ይሻላል ብዬ ነው። ባይሆን አንድ ነገር እንድታደርጊልኝ ይፈልጋለሁ ምንድን ነው መቼም፣ አሁን ሲመጣ እኔና እናቱ ሊበቀል ነው አይደል? እንደዛ እንኳን አይመስለኝም። እሱን እንኳ አልተዩ ከእኔ በላይ አታውቂው። ለማንኛውም ግን ይህንን ሀሳብ እንዲተው አድርግ። እንዴት አድርጌ ልጅህን እኮ ታቀዋለ ካለ አለ ነው ቢልም፣ አንቺ እንደምንም ብለሽ ሀሳቡ አስቀይር። ሞክራለሁ። እኔ ጋር ሞክራለሁ አይሰራም። ይህን ያህል የምታገሽ ስለምወድሽ ነው። በኋላ ግን እንዳንቀያየ እኔም እኮ በጣም ነው የምወደ አንተ ስላለህኛ አይደል እንደዚህ ዘና ብዬ የምኖረው እኮ። ይሄን ካልሽ በገዛ ባልሽ እኔን አጣሽኝ ማለት ነው። እኔን አጣሽኝ ማለት ደግሞ ከተስፋዬ ጋር የተኛሽበትን ቪዲዮ አገኝ ማለት ነው። ምክንያቱም ይህንን ቪዲዮ የምጠብቅልሽ ብቸኛው ሰው ነው። ልያ፣ ከልጄ ጋር ብታስታረቅኝ ብቸኛዋ ሴት አንቺ ነሽ። ደግሞ ልጄ ናት አሁን በይኝም። ምንም ትዝ አለውማ፣ ረስቶኛል። እንዴት ያን ሁሉ ፍቅር ቀለል አድርጎ ከረሳው፣ እኔ እንዴት ትዝለዋለሁ? አልገባኝም። ድጋሚ እንመለስ ቢልሽ ትመለሽ ነበር? አላውቅም። ምን ማለት ነው? አላውቅም። ቆይ አንቺና እያሱ አብራችሁ ብትሆኑ ዘድንግል የሚሰማውን ስሜት ታውቂያለሽ? ምን ስለ እኔና ስለ ዘድንግል ታውቂያለሽ? እንዴ! እንዴት አላውቅም ባለፈው ክፍል ሆነች፣ ስለ ጠረንሽ ያወራው ታውቂ ነው? ከእናንተ ይምጣ ብዬ ነው። ምታውቂ አልመሰለኝም ነበር። ማወቂ ሳይሆን አሁን ንግግራችን የእሱን ልብ እንዳትሰብሪው ነው። ቆይሽ ማማ፣ በእኔ ቦታ ብቶኝ አንቺ ምን ታደርጊ ነበር? ምንም ጥያቄ የለውም እኮ። እንዴት ትናንትሽ ዛሬ ላይ ተጽዕኖ ሊፈጥርብሽ ይችላል እንጂ ተመልሶ ግን ሊመጣ አይችልም። እኔ አንቺን ቢያደርገኝ የወደፊቴን አስቤ ዘድንግልን ነበር ጠበቅም አድርገው። እውነትሽ ነው። እሱ ኔን ለ። እኔም እሱን ድረስ እቺ መኖር ይችላል። ይሻልሻል፣ በዘ ድንግል ጉዳይ ሁለቴ እንዳታስቢ። ልክ ነሽ። እኔና እያሱ ለለየሽበት ፍቅሬን ላሳጣሽኝ ያን ሁሉ ጊዜ እንድሰቃይ ላደረግሽን መቀጣት አለብሽ። ዛሬ ሚስቴን ያሳጣኝ ጠላቴ ተስፋዬ ይመስለኝ ነበር። ለካ ራሷ ሊያና ገረመው ናቸው። እኔ ጋር ሞክራ ነው ፍቃዱን በፍቅር ያጠምርንበት ተስፋዬን ደግሞ አንቺ ደፍሮ ክለቡን የተቋጠርንበት ከእንደገና ፍቃዱን ደግሞ ኃጢአትን ያደረግንበት መቼ የሚጠፋሽ አይመስልኝ። መቼም አረሰው አይጠፋኝም። ለምን ነበር ለምወደው ፍቅረኛዬ ህይወቴን አሳልፌ ለምሰጠው ለአንተ ደግሞ የበኩር ልጅ ለእያሱ ገረመው ሲባል። ለዛ ነው እንግዲህ ሆቴሉንም የተቀበልነው ፍቃዱንም የቀረብነው እንጂ፣ እኔ ለፍቃዱ ቅጣት አክል እንኳን ፍቅር የለኝም። ፍቃዱ ማለት ለእኛ የምንፈልገውን ነገር የምንጠቀምበት መሳሪያችን ማለት ነው። ጎበዝ አረሳሹ ምንድን ግን መምጣት ያቆምከው ሂድ ብለሽ አባረሽ እንዳልኩ ምን ፈልግ ይመጣል ታዲያ ብለስ ከልቤ እንዳልሆነና እንደማፍቅ መቼም ታውቃለህ አይደል ምን ነው ምንም ስለዚህ መምጣት ያላስደሰተህም ማለት ነው መሄድ እችላለሁ እንዴ ለመሄድ እያሰብኩ ነው በነገራችን ላይ ቆይ ምን ሆነሃል ምን ሆንኩኝ ከበፊቱ በጣም ተቀይረሃል እንደዛ በድል ላይ መጥፋት ሳያንስህ? ጭራሽ ደግሞ አይኔ ማየት ማስጠላ። ያ ማለት ፍቅር የወረት ነበር ማለት ነው። አልነበረም ግን ከተገፈው ምን ማድረግ እችላለሁ። ስራና እናዱኝ እንጂ ጠልቼ እንዳልነበረ እኮ ልብ በደንብ ያውቀዋል። መቼ ሳይተሽ ነው የማውቀው? ሁሌ ጩኸት፣ ሁሌ ጭቅጭቅ። ይህን የምታሳይኝ ታዲያ ከፍቅር የተነሳ ነው? የፍቅርን ስም አታጉድፊ። መቼም ቢሆን ፍቅር ጭቅጭቅ፣ ጩኸትና መከባበር የሌለበት ቦታ ኑሮ አያውቅም። እኔ ጋር ግን ደዛ ነበር። እንግዲያውስ አንቺ ጋር ያለው ፍቅር ሳይሆን ውደዱኝ የሚል አምባገነን መንፈስ ነው። ፍቄ የዛሬ ንግግር ግን ልክ አይደለም። ቆይ ምን ሆንክ? ብኝ አንዳንዴ በራስሽ አዝነሽ ታውቂያለሽ? ለምን ደምታዝ ነው? ምን ሆንክ? ድካሜ ሩጫ ሁሉ ከንቱ ሲሆን አዘንኩ። አንተ ለሰው የሚያዝልባል አታስቀኝ። በእናትህ እባክሽ ካጠገበ ሂጂልኝ። ምን አልከኝ? አንተ ጭራሽ ነገር ካንተ ብሶ ነው። እየተናገርከኛለ ፍቅር አስገድዶኝ እንጂ እንደሰራው ስራማ ቢሆን አይደለም ልመጣና ላይ አይነን ራሱ ማየት አልፈልግም ነበር ጭራሽ ላይ አልፈልግም ነበር። ትሰሚኛለሽ? ከዚህ በኋላ ተሳስተሽ እኔን ወቀሽ እንዳታረጊ። ተሳስተሽ ሴት ልጅ ላይ ታነሳለህ? ምን አገባ፣ አማዬ፣ አባዬ ሲሉ ነው። አባቴን ታውቀው የለ፣ እሱ ነሸጥ ካረገው እኮ አይመጣም። ግን ቤት መቀየራችን ነው? ቅድም እንዴ፣ እኮ በስልክ ነገር ላይ ነበር ተመካክረን ነው ያደረግነው። ነግረሽኝ ነበር። እንዴ፣ ረስች ይሆናል። በቃ ዛሬ ቀኔ ትንሽ አድካሚ ስለነበር እኔ ገብቼ አረፍ ልበል። እናንተ ተጫወቱ፣ እሺ? ሞይ ዲቪና ምን ሆነሽ? ምን ሆንኩ? ፈዘሽብኛል። በሰላም ያው እማማ እንዳለችው ቀናችን አድካሚ ስለነበረ ነው እቃ ምናምን ስናስተካክል ድክም አለን። ፈዘሻለን። በዛ ላይ ልስምሽ ስል እየሸሸሽኝ ነው። ቤት ውስጥ ነን ድንገት ማማ ቢወጡ ብዬ ነዋ። በዛ ላይ ደግሞ ለመሳሳማት ቸኩል፣ የት ይሄድብሃል። እንዳሰብሽ አይነት ሰው ሆኜ ሳይሆን በጣም ስለናፈቅሽ ነው ልስምሽ የሞከርኩት። በጣም ይቅርታ ይቅርታ አስጠይቅም። ምን ሆነሻል ግን? ምንም አልሆንኩም። በጣም ደጋግመ ጠየቀኝ። ቆይ ምን ተቀይሮብህ ነው? ብዙ ነገርሽ። ትላንት አፈቅርሃለሁ ፍቅርን ተቀብያለሁ ያለሁ ባልሽ፣ በቅጽበት ሁሉ ነገርሽ ተቀየረብኝ። እንግዲህ የኛ የሴቶች ጸባይ እንዲህ ነው። አልገባኝም ማለት ያው፣ እኛ ሴቶችን ጸባያችን የሚቀያየር ብዙ የሴቶች ጉዳይ ያለብን ለዛ ነው። በጣም ይቅርታ አንተም እንደዚህ እንዲሰማ ስላደረግኩ እኔ ራሱ መረዳት ነበረብኝ። ችግር የለውም። ሄሎ ፍቃዱ፣ የት? እዚህ በር ላይ። እሺ፣ እሺ። ይህን አንቺ ቃል እንደዚህ አይመስለኝም ነበር። እያልክ ያለው ነገር አልገባኝም። ምንድን ነው የሆንከው? ቆይ አንቺ እናገርመው። እንዴት በእኔ ላይ እንደዚህ ታደርጋላችሁ? እንዴት ለእናንተ ታመኘ ነው ይሄ። ለእኔ ይገባኛል። ምን እያልክ ነው? ምን ተፈጥሮ ነው? ቆይ ሊያኔ እኔ ቀረበች። ለምንድን ነው ምን አቅል ለዋለው? ሄደ ጠይቃት። ፍቅረኛ አለችው። እንደማታውቂያት ታስመስይ። እኔም በፍቅር አጥመዳ። የእናንተ ብዙ መረጃ እኔ ጋ ስላለ እንዳልጎዳችሁ። የቀጠራችሁ ሴት አይደለች አረ አይደለችም። ደሞ ብላ ብላ ይሄን ነገረችህ? ቆይ አፍቅራት ብለን እኛ አስገድደንሃል እንዴ? ከእሷ አብሰማ እንዳልሸው አምንሽ ነበር ግን የሰማሁት ከገረመውና ከሊያፍ ነው። ከገረመው ነግሮህ ነው? ተገናኝተው ሲያወሩ ተደብቄ ሰምቻቸው ነው። ከእናንተ ይሄን ነገር አልጠብቅም። ከእናንተ ጋር ከዚህ በኋላ ምንም አይነት ስራ አልሰራም። እኔ ስለምትለው ጉዳይ ፈጽሞ አላውቅም። አላምንሽም አንችና ገረመው ሳትተማመኑ እኔ እንደ ሰላይ እንዳስቀምጣችሁኝ እያወቅኩ እኔን ትተውኛላችሁ ማለት ጥፋት ነው። እስከ ዛሬ አብረን ስንሰራ አንድም ቀን ዋሽቼ አላውቅም። ምናልባት ግን ይሄ ሴራ የገረመው ሊሆን ይችላል። እሱ ሁልጊዜ ሰዎችን ከጀርባ መውጋት ይወዳል። ለማንኛውም አንተ ግን ተረጋጋ። ልቤን የሰበሩት። ቆይ እንዴት በፍቅር ተቀልዶ ሰውን ወጥመድ ውስጥ ይከታሉ? እሱ መቼም አይጠፋህም። ግን አምኖ መቀበል ከብዶኛል። ቆይ ከሊያ ጋር መቼን የተዋወቃችሁት? ለምን ጠየቅሽ? የልጄ ፍቅረኛ ከመሆኗ በፊት ነው በኋላ የምን ልጅ ነው አልገባኝም ሊያ የእያሱ ፍቅረኛ ነበረች ከመታሰሩ በፊት ነው በኋላ ነው አብራችሁ የነበራችሁት ምን ሊያ የእያሱ ፍቅረኛ ነች አዎ ከገረመው ጋር እየሰራህ ግን እንዴት ይሄን አታውቅም ለነገሩ ተው እሷም ለካ ያንተ ሰላይ ናት ወይኔ ፍቃዱ እስከዛሬ ሲቀልዱብኝ ነበር ማለት ነው አሁን የነገርኩህ እንድትቆጭ ሳይሆን እኔና ያንተ ነገር በእውነተኛ ነገር ላይ የተመሰረተ መሆኑን ላሳወቀ ብዬ ነው። በዛ ላይ እመነኝ ስልህ እመነኝ፣ ምክንያቱም አንድ የሴጣኔ ከተነሳ ምን እንደማደርግ እንኳን አላውቅም። አንቺ እናምንሻለሁ። ጥሩ። አሁን አንድ ነገር እንድታጣራልኝ ፈልጋለሁ። ምንድን ነው? ሊያ ያንን ክለብ ማን እንደከፈተላት ከየት እንዳመጣቸው እንድታጣራልኝ ፈልጋለሁ። እስካሁንም ይህንን ስራ ያልሰጠው የሊያ ፍቅር ስለነበረብህ ነው። በሊያ ጉዳይ እንዴት ብዬ ላቅ አልችልም ምክንያቱም ሽፋኑ አቶ ገረመ ነው። እንደዛ ከሆነ ሊያን ሊያናግታትና እናዛት። መቼም አሁን ፍቅሩ አብቶልሃል አይደል? በሚገባ በጣም ጥሩ። በቅርቡ ጥሩ ዜና ጠብቃለሁ። ደህና አደር። ትንሽ ግን ሊያ ቅጣቷን ማግኘት አለባት። አ፣ ፍቃዱን ሰዎች ደበደጉት። ምን በምን ምክንያት? እኔን ሲመታኝ አይተው ሴት ልጅ ላይ እንዲት እጃን ታነሳለህ ብለው መቱት። እንዴት እሳንቺ መተሽ? ስሜቱ ልክ አልነበረ። በእኔ ተስፋ ሳይቆርጥ አይቀርም። በዛም በዚህ ተስፋው እሺ በቃ ደህናዋል ምን ነው የኔ ልጅ አይ ምንም ነይ ቁጭ በይ ምንድን ነው ምን ሆነች ነው የሊያና ያሱ ግንኙነት እኮ አስገርሞኝ ነው። እንደው ግን የት ነው የተዋወቁት? ብልህ ሴት መስኝ ነበር። እንዴት ያለፈ ትናንትሽ ዛሬንም ሊወስድብሽ ሲታገል እንዴት ዝምት ያልሽ? አረ፣ በጭራሽ አልፈቅድለትም። ይኸው ፈቀድሽለት አደል እንዴ? ቆይ እስቲ የሚሰማሽን በደንብ ንገሪ። አረ፣ እኔ ምንም አይሰማኝም። ይሄን ነገር ላንመለስበት፣ ለአንዴና ለመጨረሻ ጊዜ እናውራበት። እስቲ የሚሰማሽን ነገር ንገሪ እማማ መቼም አንቺ ሴት ነሽ፣ የሴት ነገር ይገባሻል። አንድ ጥያቄ ጭንቅላቴ ውስጥ እየተመላለሰ መልስ ስላጣውለት ነው አንቺ ጋር የመጣሁት። መቼም አንቺ መልስ አታጭም። ምንድን ነው የሚመላለሰው? ከእስር ቤት የተፈታ ጊዜ ሌላ ሴት ጋር ከመሄድ ለምን እኔን ለመፈለግ አልሞከረም? ነው ወይስ እኔ ለሱ ብቁ አይደለሁም? እኔ እንዲህ ነው ወይ እንዲያ ነው ብዬ የምነግርሽ ነገር የለኝም፣ ግን ልብሽን በደንብ አርገሽ ከሰማሽው እሱ የሚነግርሽ ይመስለኛል። ልቤ ለሷ አደላ መሰለኝ። እኔን ትቶኛል ብሎ ማመን አልፈለገም። ባይሆንም ማማ አንቺ ከልምድሽ ምን ሊሆን ይችላል? ምን ይመስልሻል? የተውሽ ለአንቺ ክብር ስላለው አሁን ባለበት ማንነት ለሷ ብቁ አይደለሁም ብሎ ያሰበ ይመስለኛል። ታዲያ እኮ እኔ ከሱ ጠብቅ የነበረው ፍቅርን እንጂ ክብሬን አልነበረም። አየሽ፣ እሱ በጣም ስላፈቀረሽ የቱን ማስቀደም እንዳለበት አላወቀም ነበር። ስለዚህ በአንቺ ጥፋት ሳይሆን በእሷ ለማስተዋል ነበር ያጣሽ። እያሱ እኮ በጣም አስተዋይ ነው? እንዴ ስህተት አይሳሳትም? አሀ፣ እንደዛ ካልሽማ በዛ ሰዓት ከአንቺ የሚያስቀድመው ነገር ነበር ማለት ነው። ምን አይነት ነገር? እሱን እኔም አላውቅም። ግን ሁለተኛ ከመሆን አሁን እንዳለሹ ብቻሽን ቢተውሽ ይሻልሻል። እንዴም ማማ ይወድሻል ብለሽኝ፣ አሁን ደግሞ ቢተውሽ ይሻላል? ታዲያ ምን ልበልሽ? የኔ ልጅ አንቺ ስለ እሱ ለማወቅ ከመጓጓትሽ የተነሳ ፍቅረኛሽ ይሁን ተዋወቁ አትተዋወቁ እንኳን ማላቀውን ሴትዮ እስቲ ስለ ፍቅራችን ንገሪኝ ብለሽ አስጨነቅሽኝ በጣም ይቅርታ ጭንቅላቴ ላይ እየተመላለሰ ስላስጨነቀኝ ነው እረዳሻለሁ ግን እያሱን እያሰብሽ ዘድንግልን እንዳታጩው ስለፈራውልሽ ነው ልክነሽ ማማ በቃ ይህን ሀሳብ ማቆም አለብኝ ደናደሪ ዛሬ ደከመሽ አደል ግቢ እና ተኝ እኔ ማ ከተኛሽ ብዬ ነበር አይ እኔ ማየት የምፈልገው ፕሮግራም አለ ወደ ሳሎን ልመጣ ነው ሄሎ፣ እንዴት ነሽ? አለሁ ታዲያ። እንግዲህ ባለፈው ሼሮቻችን መተው ነበር። የትኞቹ? አብረን እንድንሰራ ጥያቄ አቅርበንላቸው እነሱም ስለ ድርጅታችሁ የበፊት ታሪክ ማወቅ እንፈልጋለን ብለው ሲያጣሩ የነበሩት እና ምን አሉሽ? አጣርተው በጣም ጥሩ እንደሆነና አብረውንም መስራት እንደሚፈልጉ ነግረውኛል። በጣም አሪፍ ነው። ግን አንድ ነገር እንድናሳውቃቸው ጠይቀውኛል። ምን ጠየቁሽ? አቶ ተስፌ ድርጅቱን ከመረከቧቸው በፊት ከአቶ ገረመው እንዴት ሊወጣ እንደቻለ እንድናስገባላቸው ጠየቁኝ። እንዴ ድርጅቱ ከአባዬ በፊት የማን ነበረ? ከተነሳቸው በፊት ደግሞ የአቶ ገረሙ ነበር። አቶ ገረሙ? አዎ ገረመው። እሺ እሺ በቃ አባይ ላሳውቀውና ደውልሻል። እሺ እሺ። አቶ ገረሙ እንዴት? ለምቦሳ ቤት፣ ለምቦሳ ቤት፣ ለምቦሳ ቁልፊ ታገኘ። አንቺ ደግሞ ቅድሚያ ቁጭ ብላ አይቀርብም እንዴ? እኔ ምልሽ ይሄም ቤት ነኝ። አንቺን ገባ ቤት አለምና አልነበረ እንዴ እንዴ? ቤተሰቦችን እያስገባሽ ትንሽ ማረፍ ፈልጌ ነው። አልገባኝ። እያሱ ደጋግሞ መልእክት ሲልክ ተጨነኩ እያሱ ደጋግሞ ቤት የመልዕክት ሲልክ ተጨነቅኩ። አሁን ከራሴም ከሱም ትንሽ ለመረጋጋት ብዬ ነው። እያሱ አንቺ ጋርም እየላከ ነው ማለት ነው። መቼስ አንተን ብቻ አልጠላህ እኔንም ጭምር እንጂ። ስለ እሱ ሳስበው አንቺ ትናፍቅኛለሽ። እንዴት? ምን እንዴት አለው ተነፋፍቀን በነበረበት ሰዓት አለ እንደ እያሱን የፈጠር ነው። አንተ የደላህ ነህ። የደላኝም አይደለሁም። ዛሬም አንድ አመጣጤ ይህን ልንገርሽ ብዬ ነው። ምንድን ነው የምትነግረኝ? ደጋግሜሽ አብረን ኑን ብዬሽ ነበር። አንቺ ግን ቤተሰቤ ምናምን እያለሽ ይሁን ብዬ ዝም አልኩሽ። ጭራሽ ደግሞ ይህ አልበቃ ብሎሽ እኛ እንገባበታለን ያለንበት ቤት እነሱን ይዘሽ ገባሽ እና ከዚህ በላይ መታገስ አልችልም። አብረን መሆን አለብን። በዚህ ሰዓት ቤተሰቦችን ትቼ መምጣት አልችልም። ቆይ የልጅነትሽን ለአንቺ ብሎ ፍዳሁን ላየ ሰው እንደዚህ አይነት ነገር ይመለሳል ነው ወይስ ፍቅር ጠፍተዋል አታስፈልግም እያልሽ ፍቅርህማ መቼም እንደማይጠፋ ታውቃለህ። ግን ዘድንግል ያሳዝነኛል። ለእሱ ብዬ ነው ትቼ ማልመጣው። ዘድንግል ይዤ አይደለም። ለምንድን ነው ይሄን ያህል የምትጨነቅለት? እኔ እንጃ፣ ያሳዝነኛል። እሱን ትቼ በፍጹም ማምጣት አልችልም። ጥሩ፣ የዛን የሱ ጥሎ ሲሄድ ምን እንደምትያይቻለሁ እንዳታደርገው እማ